ቀስተ ደመናን ስናይ ምንድነው የሚሰማን? ቀስተ ደመና በሀገራችን የማርያም መቀነት ተብሎ ነው የሚጠራው። ቀስተ ደመና የእግዚአብሔር መሀላቅ በነገራችን ላይ ቀስተ ደመና ቀስት የሚባለው ምንድን ነው? ቀስት እንደምታውቁት የሚተኮስበት ወይም የመግደያ መሳሪያ ነበር፣ እና ቀስት የሚያደርጉ ሰዎች ደጋኑን፣ ይሄ ቀስቱን፣ እንደዚህ አይነት አርክ ምልክቱን ወደ ሰው ያዞሩ እና ቀስቱን ስበው ይመቱት ነበር። ሲታረቁ ግን ቀስቱን ወደ እነሱ ያዞሩታል አርኩን ማለት ነው ወደ እነሱ ያዞርታል። ስለዚህ እግዚአብሔር ታርቂያቸዋለው ሲል በዛ ዘመን ቀስተኞች ቀስቱን ወደ ራሳቸው አድርገው ስለነበር እርቅ የሚፈጽሙት ቀስቱን ወደ ራሱ አድርጎ እግዚአብሔር ከዚህ በኋላ ቁጣይን አብርጃ አለው ለማለት ነበር ያንን ያሳየው። አሁን ግን ቀስተ ደመና ወይም ሬምቦ ቀለም ሲያይ ሰው የሚያገናኘው ከግብረ ሰዶም ጋር በሚያሳዝን ሁኔታ ማለት ነው። እንደውም እኛ አረንጓዴ፣ ቢጫ ጎላ ስለሚል ከባንዲራ ጋር ምናምን እና እናያይዘዋለን እንጂ ያሉት ቀለማት አሁን በዓለም። ቀስተደመና ካየ ሰው ግብረ ሰዶም ነው የሚለው ሰይጣን ይህንን ውብ የሆነ የእግዚአብሔር ቃል ኪዳን ያለበትን ቀለም ወደ መጥፎ ነገር ቀየረው ማለት ነው ነገ ደግሞ አንዱ ተነስቶ መስቀልን እንደሆነ አምልኮ የሚያመልክ የጥንቆላ ነገር ቢያመጣ መስቀሉንም ልንጠላ ነው ማለት ነው ስለዚህ የሰይጣንን የማጠልሸት ነገር መጠንቀቅ አለብን ነው